ሶሲ ግን ማለት ነው በእውነት እንዳንቺ እንኳን ልምዱ ያለው ሰው እንኳን እንዳንቺ እንደዚህ ጠፍጠፍ ብሎ ጉንጩን ነፍቶን ሲቅም ያየው ሰው የለም እና ዛሬ እንግዲህ ያው ልምድ ያላት ነው የምትመስለው። ዛሬ እንግዲህ ያው ሄሉን ሶሲ በኃይለኛው ነው ፕራንክ ያደረገቻት ማለት ነው። ያበደ ቪዲዮ ነው። በዚህ አጋጣሚ ሄሉዬ ለሶሲ ምርጥ ጓደኛዋ ናት፣ ሶሲም ለሄሉ ምርጥ ጓደኛዋ ናት። መቼም ዛሬ ራሱ ጥፊው አልቀረም። የሄሉን ጥፊ መቼም ከአንድም ሁለት የቀመሰች ሶሲ ማለት ነው። እንደዚም ሆኗ የማትሸሻት ጓደኛ ብትኖር ሶሲ ናት። ምንም ብታስቀይማት ዞሮ አንድ ናቸውና በጣም ነው ደስ የሚሉን ጓደኝነታቸው ማለት ነው። በዚህ አጋጣሚ ማለት ነው ሄሉዬ ከሱስ ጽድት ያለች ልጅ ናት። ደስ የምትለው ነ። ነገር ማለት ነው ሶሲ ዛሬ በክፍሏ ማለት ነው በሄሉ ክፍል ጫት ይዛ ነበር የተገኘችው ቤተሰብ ለውዙ አልቀረ ስኳሩ አልቀረ በሄሉ ክፍል ማለት ነው እና ተደብቃ እንግዲህ መቃሟ ነው እና በቃ ተበሳጭቻለሁ እስከ ዛሬ ምን ሆነሽ ብለሽ ጠይቀሽኝ ተጠግተሽ እንደ ጓደኛ ታውቂያለሽ ለዛ ነው የምቅመው በማለት ከሄሉ ጋር ግብ ግብ ፈጠሩ ሄሉ ጭራሽ ብለሽ ብለሽ በክፍሌም ሴጣን ልጠሪ ነው እንደዚ አይነት ሰዎች ከመቼ ጀምሮ ነው ሱስ ውስጥ የገባሽው እውነት አላቀሽም ማለት ነው። እውነተኛ ጓደኛ ግን መች እኔ ግን እውነተኛ ጓደኛ መቼ እንደሚወጣልኝ ነው የሚያሳዝነኛልሽ። ሄሉ ማለት ነውና በቃ ግርግር፣ ግርግር አትበሉ ሶሲ አስመሰለችሁ። በቃ ተወነችው። ይሄን ጉንጫን ወጥራ ሄሉን አሳበደቻት። በቃ ደግሞ የተጎዳችን መሰለች ውስጧ ተበሳጭት አይነት ነገር እየቃመች አይነት ነገር አስመሰለችም። ሄሉዬ እንድታዝንላትም ፈልገች፣ የሆነ ሰዓት ሄሉም አዘነች። ተመልሳ ደሞ እኔን ለማሳመን ነው እንጂ ምንም አልተበሳጨሽም ከመቼ ጀምሮ ነው እንደዚህ አይነት ሱስ ውስጥ የገባሽ? ማለት ሄሉ የኚ ቆንጆ ማለት እኔ ሄሉ ለምን እንደሆነ በጣም ነው መወዳት። ቤተሰቦች ምክንያቱ በቃ ከሱስ ጽድት ያለች ስነ ስርዓቱን የጠበቀች ሴት ልጅ በራሷ ነገር ላይ የምትመጣ ብትኖር ሄሉ የናት እግዚአብሔርን ነው የምላችሁ፣ በጣም ነው መወዳት፣ በጣም ታሳዝነኛለች። እና ዛሬ የሄሉ የሶሲ ቪዲዮ ያስጠፍጥፏታል። በጥፊ ሁሉ መታታለች ጫቱን ሁሉ በታትና በዚህ አጋጣሚ ግን ይሄን ጫት እንደዚህ አይነት ሱስ ውስጥ ገብተው ዛሬ እያዛጉ ሲያደርጉ የሚውሉትን ወጣቶች ብታዩ። ይሄን የመሰለ ጫት እናንተ ትጫወቱበትም ነበር፣ በተለይ ሶሲ ማለት ነው እና በጣም ትጫወቱበት። ያውም ደግሞ ውድ የሚባል ጫት እኮ ነው እነሱ ይዘው ለቪዲዮ ዘና የሚሉበት ማለት ነው። ስንት ወጣት በየድንጋዩ ላይ እንደሚያዛጋ ብታዩ፣ በሱስ ውስጥ ተወጥረው እና ሱስ ከባድ ነው። እውነቷ ነው ሄሉ፣ አንዴ ሱስ ውስጥ ከተገባ መውጫ ከባድ ነው። ለመግባት ቀላል ነው ለመውጣት ግን በጣም ከባድ ነው እና ሶሲዬም ደግሞ ያው ሄሉን የመሰለች ጓደኛ ስላለሽ እውነት ፈጣሪ ልታመሰግኝ ይገባሻል። ሶ ሄሉም እንደዛ ሄሉን የመሰለች ጓደኛ ስላለችሽ ሶሲን የመሰለች ጓደኛ ስላለች ሄሉን ልታመሰግኝ ይገባል። ምክንያቱም ሶሲ እየመታቻትም አንዳንዴ፣ ስትናደድም የሆነ ነገር እያለቻትም ከሄሉ ስራ ጠፋም ተሳዝነኛለች እና በዚህ አጋጣሚ ቤተሰቦቼ ሄሉ ያው የራሷን ዩቱብ ቻናል ከፍታለች። እየገባችሁ ቤተሰብ አድርጓት። ያው ከትናንት ወዲያ ይሁን ቅርብ ቀን የከፈተችው ብቻ ወደ አምስት ሺህ ምናምን ገብታለች። የሄሉ ቤተሰቦች ካላችሁ እየገባችሁ ሄሉ ሼር ተረጋታለች። በእሷ ስር እየገባችሁ ቤተሰብ አድርጓት። ምርጥ ልጅ ነሱ የእውነት በጣም ምርጥ ልጅ ከምትሉት በላይ ማለት ነው ና ቤተሰብ አድርጓት፣ እሷም ትደግ። እኛንም ቤተሰብ አድርጉንስ፣ እኛም ተያይዘን እንደግ ማለት ነው ቤተሰቦች። የዛሬው እንግዲህ ያው ያበደ ቪዲዮ ነው ማለት ነው። እናንተም በያላችሁበት ሰላማችሁ ጤናችሁ ብዝት ይበልን የኔ ወዶች ማለት ነው። ለሁላችሁም እንደዚህ አይነት የልብ የልብ ጓደኛ ይስጣችሁ። እኔ መችም የልብ ጓደኞች አሉኝ እግዚአብሔርን ከራሳቸው በላይ ለእኔ የሚያስቡ ምርጥ ምርጥ ጓደኞች አሉኝ። እግዚአብሔር የተመሰገነ ይሁን በዙሪያዬ ማለት ነው። መልካም የሆኑ እናት የሆኑ ጓደኞች አሉኝ እና ለእናንተም ደግሞ እንደዚሁ መልካም መልካም ጥሩ ጥሩ የሆኑ ጓደኞች ፈጣሪ ይስጣችሁ። በአሁኑ ሰዓት እውነት መልካም ልብ ያለው ቀና ልብ ያለው ጓደኛ ማግኘት ከባድ ነው በዚህ ሰዓት ማለት ነው። ምክንያቱም ራስ ወዳድ የሞላበት ጊዜ ነው። እና ቤተሰቦች የዛሬው እንግዲህ ይህን ይመስላል። ከያላችሁበት እንግዲህ እናንተም ሰላማችሁ ጤናችሁ ብትትርፍርፍ ይበንኝ። እኔ ምርጦች ሶሲንም ሆነ ቤተሰብ አርጓት። እሷም እንደ ማንኛውም ሰው አድጋ ትስራ በሀገሯ ላይ ነው ደግሞ ትሰራለች። ጎበዝናት። ሄሉ ጋር ተጠግታ ትሰራለች። በጣም ጎበዝናት። አብረው እንደሁም ቢሰሩ አብረው ማደግ የሚችሉ ልጆች ናቸው ብዬ ነው ማስበውና ቤተሰብ አድርጓት ማለት ነው ቤተሰቡ